የሊግ ጨዋታዎች መጠናቀቃቸውን ተከትሎ እንዲሁም ደግሞ የፊፋ ክለብ ወርልድ ካፕ መቃረቡን ተከትሎ 11 ቀናት ይቀሩታል። የዝውውር መስኮቱ ተከፍቷል። ታዲያ በዚህ የዝውውር መስኮት እንግዲህ ክለቦች የነቃ ተሳትፎ እያደረጉ ይገኛሉ። ከእነዚህ መካከል ማንቸስተር ዩናይትድ ይጠቀሳል። ማንቸስተር ዩናይትድ የማቲያስ ኩኛን ዝውውር መጨረሱን ይፋ ካደረገ ከቀናት በኋላ እንግዲህ ከብሪያን ሙቤሙ ጋር ኮንታክት ማድረጉ ተገልጿል። ታዲያ ብሪያን ሙቤሙ ማንቸስተር ዩናይትድን መቀላቀል እንደሚፈልግ ነው እየተነገሩ እየወጡ ያሉ መረጃዎች እንደሚያሳዩት። ዴቪድ ኦርንስቴይን ይዞት እንደወጣው መረጃ ከሆነ ይህ የ25 ዓመት ካሜሮናዊ የፊት መስመር ተጫዋች ማንቸስተር ዩናይትድን ነው መቀላቀል የሚመርጠው ሲል ነው የገለጸው። የተለያዩ ክለቦች እንደ አርሰና ያሉ እንደ ቼልሲ በጣም ትላልቅ ክለቦች ለሻምፒየንስ ሊግ ለአውሮፓ ለአውሮፓ ሊግ ምናምን ተሳትፎ ያላቸው ክለቦች በዚህ ተጫዋች ላይ ፍላጎት እንዳላቸው ይታወቃል ታዲያ ብራያን ቦይኖ ግን ይህን ማንቸስተር ዩናይትድን መምረጡን ነው ዴቪድ ኦርንስቴን ይዞት የወጣው ዘገባ የሚያመለከተው ታዲያ ፋብሪዞ ሮማኖም አረጋግጦታል ማለት ነው ቀስ ብሎ ማለት ነው ማንቸስተር ዩናይትድ ጋር በተያያዘ አንበላቸው ቡርኖ ፈርናንዴዝ በራሱ እንዲወስን ነው የሚፈልጉት እየተባለ ይገኛል ስካይ ስፖርት ይዞት እንደወጣው መረጃ ከሆነ እሱን እየጠበቁ ነው ቡርኖ ፈርናንዴዝን እየጠበቁ እንደሆነ ነው እየተነገረ ያለው ይህ የ በአመቱ ድንቅ የመሀል ሜዳ ተጫዋች ካል ኪላል እንግዲህ የማይታለፍ ጥያቄ ከታለፈም ሊቆጭ የሚችል አይነት ጥያቄ እንደቀረበለት የሚታወስ ነገር ነው። ታዲያ የክለቡ እንደማያስጨንቀውና ነገር ግን ዋና ውሳኔ የእሱና የእሱ ብቻ እንደሆነ ነው እየተነገረ ያለው፣ ስካይ ስፖርት ይዞት የወጣው መረጃ ማለት ነው። እዚሁ ማንቸስተር ዩናይትድ ጋር ስንቆይ ራስመስ ሆይሉንድ ከአውሮፓው ከአውሮፓ ሻምፒየንስ ሊግ ፍጻሜ ተፋላሚው ከኢንተር ሚላን ጥያቄ ቀርቦለታል ነው እየተባለ የሚገኘው ኢንተር ሚላኖች ይህንን የሃያ ሁለት ዓመት ዴንማርካዊ የፊት መስመር ተጫዋችን ለማስፈረም ተስፋን ሰንቀው እየተጓዙ ነው ሲል ጋዜጣ ዴሎ ስፖርት ይዞት የወጣው መረጃ የሚያመለክተው ታዲያ የድንቅ ድንቅ እንኳን አይባልም አቋሙ መጥፎ የሆነ ለማንቸስተር ዩናይትድ ጥቅም ሳይሆን ጉዳት እየሆነ ያለ ተጫዋች በጣሊያኑ ክለብ በኢንተር ሚላን እየተፈለገ ይገኛል። ከዚህ በፊት አትላንታ እያለ እንግዲህ ጣሊያን ላይ ጥሩ እንቅስቃሴ ያው ጎሎችን ያን ያክል ብዙም ባያስቆጥር፣ ነገር ግን ክሊኒካል እንደሆነ ሩጫዎቹ ምናምን ቡድኑን የሚያገዝ አይነት ተጫዋች እንደሆነ ተመልክተው ነው እንግዲህ ማንቸስተር ዩናይትዶች ተስፋም ጥሎበት ጭምር ነበር ያስፈረሙት። ነገር ግን እንደ ተጣለበት ተስፋ እየተንቀሳቀሰ አይገኝም። ከሱ ይልቅ ግን እንደ የአካዳሚ ተጫዋች የሆኑ ተጫዋቾች እንዲሁም ደግሞ ከአርሰናል በጥር ዝውውር መስኮት የፈረመው የአካዳሚ ተጫዋች ዶቢ ማርቲን የተሻለ እንቅስቃሴ ማሳየቱን ተመልክቶ ማንቸስተር ዩናይትዶች በእሱ ተስፋ መቁረጣቸውን ያመለክታል። ታዲያ ኢንተር ሚላንም ይህንን ተጠቅመው ከዴንማርካዊ የፊት መስመር ተጫዋች ጋር ንግግር መጀመራቸውን ነው ይህ የጣሊያኑ ጋዜጣ ዴሎስፖርት ስፖርት ይዞት የወጣው መረጃ የሚያመለክተው። ወደ ሌሎች ዜናዎች ስናመራ ክሪስታል ፓላስ የክሪስታል ፓላሱ የፊት መስመር ተጫዋች ማቴታ በማንቸስተር ዩናይትድ ሊስት ውስጥ የሚገኝ አንዱ ተጫዋች ነው ሲል ነው እየተነገረ የሚገኙ፣ ነገር ግን ከጁቬንቱስና ከኤሲ ሚላን ግን ከባድ ፉክክር ይጠብቃችኋል ሲል ነው ስካይ ስፖርት ይዞት የወጣው መረጃ የሚያመለክተው ታዲያ የሰባት ዓመት የፊት መስመር ተጫዋች በክረምቱ ወዴት ያመራል የሚለው ነው ዋነኛ ጥያቄ። እንግዲህ በዚህ ዓመት በጣም ጥሩ ተጫዋች እንደሆነ ጥሩ አቅሙን እየተጠቀመ እየተጮተ የሚገኝ ተጫዋች እንደሆነ እናውቃለን። ማንቸስተር ዩናይትድ ላይ ራሱ ባክቱባክ ራሱ ጎል ማስቆጠሩ የምናውቀው ነገር ነው። ታዲያ ይህ ድንቅ የፊት መስመር ተጫዋች ወዴት ያመራል የሚለው ዋነኛው ጥያቄ ነው ማለት ነው እንዲሁም ወደ አርሰናል ስናመራ ማይልስ ሉዊስ ኬሊ እናገኛለን። ይህ ድንቅ የአስራ ስምንት ዓመት የግራ መስመር ተከላካይ ተከላካይ ማለት ይከብደኛል፣ እንደ ቨርሳታይል ነው እንደ ዚንቼንኮ ወደ መሀል እየሰበረ የሚጫወት አይነት የመስመር ተከላካይ እንደሆነ እናውቃለን። ታዲያ ለአርሰናልም ምን ያክል የሚገርም ብቃቱን እያሳየን እንደሆነ የተመለከትነው ነገር ነው። በሻምፒየንስ ሊግ ከማንቸስተር ሲቲ ጋር የነበሩ ጨዋታዎች በጣም ብዙ ጨዋታዎችን መጥራት ይቻላል። ልጁ ቶፕ ሆኖ የጨረሰበት እና ታዲያ አርሰናል እንግዲህ የልጁን ኮንትራት ለማደስ መንገዳገዱን ተከትሎ ሪያል ማድሪድ ፍላጎት ማሳየቱ የታወቀ ነገር ነበረ። ታዲያ ግን አሁን ዴሊ ሜል ይዞት የወጣው መረጃ እንደሚያመለክተው ይህንን ተጫዋች ኮንትራቱን እንደሚያራዝም ነው እየተጠበቀ የሚገኘው ሲል ነው ዴሊ ሜል ይዞት የወጣው መረጃ የሚያመለክተው። ይህን ተጫዋች ታዲያ ከሪያል ማድሪድ አይን ውስጥ ለማስቀረት ለማስወጣት ሲል አርሰናል የዚህን ተጫዋች ኮንትራት ለማደስ እንቅስቃሴ ላይ እንደተገኙ ነው እየተነገረ የሚገኘው። ሊቨርፑል እንግዲህ ከፍሎሪያን ዊርትስ ጋር ለመስማማትና መስማማቱን ነው እየተገለጸ የሚገኙ የጀርመኑ ቢልድ ይዞት እንደወጣው መረጃ ከሆነ የሁለት ዓመት ድንቅ የመሀል ሜዳ አማካይ በ130 ሚሊዮን ዩሮ ከባየር ሊቨርኩሰን ጋር ለመደራደር ቢሞክርም ነገር ግን ሊቨርኩሰን ይህን ነገር እንደማይፈልገውና 150 ሚሊዮን ዩሮ ማለትም 127 ሚሊዮን ፓውንድ እንደሚፈልግ ነው የነገራቸው። ለዚህ ተጫዋች ታዲያ ግን ሊቨርፑል ከልጁ ጋር ግን መስማማታቸው ነው የተገለጸው። እስከ 2030 የሚያቆየውን ኮንትራት ነው እንደሚፈራረም የተገለጸው። ከክለቡ ጋር ብቻ ነው አሁን የሚቀራቸው ስምምነት ማለት ነው። ከልጁ ጋር ዋነኛው ከልጁ ጋር መጨረሱ ነው ዋናው እንትናቸው ግባቸው ማለት ነው። ታዲያ ሊቨርፑሎችም ከዚህ ልጅ ጋር መስማማታቸውና እስከ ሀያ ሰላሳ የሚያቆየውን ኮንትራት እንደሚፈራረሙ እምነት እንዳላቸው ነው እንግዲህ ቢልድ ይዞት የወጣው መረጃ የሚያመለክተው። ባርሴሎና እንግዲህ ከዚሁ ከሊቨርፑል ጋር የተያዘ ዜና አለ። ሉዊስ ዲያዝ ጋር ንግግር መጀመራቸውን ነው እየተነገረ የሚገኘው። ይህ የ28 ዓመት ኮሎምቢያዊው የመስመር ተጫዋች እንግዲህ በባርሴሎና ብቻ አይደለም በሳውዲ አረቢያ ክለቦችም ተፈላጊ እንደሆነ እናውቃለን። ታዲያ ባርሴሎና ግን ንግግር መጀመሩን ነው እየተመለከተን የሚገኘው። ወደ ሌሎች ዜኖች ስናመራ ቼልሲ እንግዲህ የኤቨርተኑን የመሀል ተከላካይ ድንቅ ድንቅ የመሀል ተከላካይ በአንድ ወቅት የማንቸስተር ዩናይትድ እንዲሁም የቶተናም እንዲሁም በቃ የትል የብዙ ትላልቅ ክለቦች የማንቸስተር ሲቲን ጭምር ፍላጎት የነበረው ጄሬድ ብራንዝዌይትን ለማስፈረም እያሰቡበት እያጤኑበት ነው ሲል ነው እየተነገረ ያለው። ቼልሲዎች እንግዲህ የመሀል ተከላካይ ትንሽ ችግር እንዳለባቸው የታወቀ ነገር ነው። በዚህ ዓመት ቶሲን ትንሽ ጋብ ለማድረግ ሞክሯል። የቼልሲን የመሀል ሜዳ ክፍት የመሀል ተከላካይ ክፍተትን ማለት ነው ነገር ግን ይበልጥኑ ለማጠናከርና ኮንክሪት የሆነ ግንባታ ለመገንባት ያክል ይህን የሁለት ዓመት ድንቅ ተከላካይን ለማስፈረም ቼልሲዎች እያጤኑበት ይገኛሉ። ነገር ግን ቶተናም አንዱ ተቀናቃኛቸው ሊሆን ይችላል ነው ሲል ነው ቲምቶክ ይዞት የወጣው መረጃ የሚያመለክተው ማለት ነው። ኢንግሊዛዊው ጆቢ ቤሊንጋም እንግዲህ ይህ ድንቅ የጁድ ቤሊንጋም ወንድም የሰንደርላንድ ተጫዋች እንደሆነ እናውቃለን። ታዲያ ግን እንደ ታላቁ ወንድሙ ቦሩሺያ ዶርትመንድን መርጧል። ከኢንትራክት ፍራንክፈርትና ከአርቢ ሌብዥግ ይልቅ ዶርትመንድን መምረጥ እንደፈለገ ነው እየተነገረ ያለው። የ19 ዓመት የመሀል ሜዳ ተጫዋች እንግዲህ የታላቅ ወንድሙን ፈለግ ተከትሎ ወደ ዶርትመንድ ለማምራት እንደመረጠ ነው ቢልድ ይዞት የወጣው መረጃ የሚያመለክተው። ዶርትመንድ እንግዲህ እንደምናውቀው አይደለም ለቤሊንጋም ወንድማማቾች አይደለም ይቅርና ለብዙ ተጫዋቾች እድገት ዋነኛ ተጠቃሽ እንደሆነ የሆነ ክለብ እንደሆነ እናውቃለን። ጄደን ሳንቾ እንደ ኤርሊንግ ሃላንድ ያሉ አይነት ተጫዋቾች በጣም ብልጣ ብልጥ የሆነ ውሳኔ ወስነው ወደ ዶርትመንድ ማምራት የቻሉበት ሁኔታ የምናስታውሰው ነው። ኡስማን ዴምቤል የምናውቃለን፣ ፔሬሜኒክ ኮባሚያንግም የምናስታውሰው ነገር ነውና ዶርትመንድ ለማደግ ጥሩ ተመራጭ የሆነ ክለብ ሆኖ አግኝቶት እንግዲህ ጆብ ቤሊንጋም ወደዛ ማምራት እንደወሰነ ነው እየተነገር ያለው። ቼልሲ እዛው የዶርትመንዱን የሀያ ዓመት የክንፍ መስመር ተጫዋቹን ጄሚ ጊተንስን ለማስፈረም እንቅስቃሴ እያስመለከቱ ነ ይባላል። እንግዲህ ቼልሲ በዝውውር መስኮቱ ከኮንፈረንስ ሊጉ በኋላ የነቃ ተሳትፎ እያደረጉ ነው ማለት ይቻላል። ምንም እንኳን ወደፊት ቀርበው ጥያቄ ምናምን ማቅረብ ባያቀርቡም እንግዲህ የሀምሳ ሚሊዮን ፓውንድ የሚገመተውን የክንፍ መስመር ተጫዋች ጄሚ ጊተንስን ለማስፈረም ፍላጎት እንዳላቸው ነው እየተነገረ ያለው። ማንቸስተር ሲቲ እንግዲህ ከኤሲ ሚላኑ ኔዘርላንዳዊ የመሀል ሜዳ ተጫዋች ቻያን ሬንደርስ ጋር ለመስማማት ጫፍ ላይ መድረሳቸው ነው እየተነገረ የሚገኘው ለፊፋ ያለ ክለቦች ዋንጫ እንዲደርስለት እንግዲህ ከዛ ቀደም ብሎ እንዲደርስለት ነው ጥረት እያደረገ የሚገኘው ማንቸስተር ሲቲ። ማንቸስተር ሲቲ ይህን ብቻ ሳይሆን ከሪያን ቸርኪ ጋርም በቅርቡ ለመስማማት ጫፍ ላይ እንደሚደርሱ ነው እየተነገረ እያሉ እየተነገረ ያለው ታዲያ ማንቸስተር ሲቲ ራሱን እያጠናከረ የሚገኝበት ሁኔታ ላይ ነው ያለው። የደብሬነን ምትክ ነው ብለው የሚያስቡትን ራያን ቼርኪን ማስፈረም ለማስፈረም ጫፍ ላይ መድረሳቸው ተነግሯል። ታዲያ ሌላኛው የመሀል ሜዳ ክፍል ተጫዋችን ራይንደርስን ከፊፋ የዓለም ክለቦች ዋንጫ በፊት ለማስፈረም እንግዲህ ጠራታቸውን አጠናክረው ቀጥሏል ነው እየተባለ የሚገኘው እንግዲህ ሶስት ክለቦች የቀድሞ የፉላሙን አጥቂ ለማስፈረም ሊያውም የእንግሊዝ ክለቦች ግብግብ ላይ ናቸው እየተባለ የሚገኝ ይገኛል። በሳውዲ ፕሮሊግ እንግዲህ የአመቱ ምርጥ ተጫዋች ተብሎ ያለፈው በአሁኑ ሳይሆን በካቻምና ማለት ነው። የአመቱ ምርት ተጫዋች ተብሎ ያለፈው አሌክሳንደር ሚትሮቪች የአልሂላሉ የፊት መስመር ተጫዋች በኤቨርተን ማንቸስተር ዩናይትድ እና በዌስትሃም ተፈላጊ ተጫዋች ነው እየተባለ ይገኛል። ይህ የሰላሳ ዓመት ሰላሳ ዓመት ሞልቶታል። እንግዲህ ይህ ሰርቢያዊ የፊት መስመር ተጫዋች ምን ያክል ጥሩ ተጫዋች እንደሆነ እናቃለን። ምን ያክል ክሊኒካል ፊኒሸር እንደሆነ እናውቃለን። ታዲያ እነዚህ ሶስት ክለቦች የቡድናቸውን መዋዠቅን ለማስተካከል ሁነኛ ተጫዋች ነው ብሎ የሚያስቡትን አሌክሳንደር ሚትሮቪችን እንደሆነ ነው እየተነገረ የሚገኘው። ታዲያ እነዚህ ክለቦች የትኛው ከነዚህ ከሶስቱ ክለቦች የትኛው ወደፊት ሄዶ ውሳኔ ሊወስን ይችላል የሚለው ዋነኛው ተጠባቂ ነገር ነው። ብራይተን እንግዲህ ከሼፊልድ ዩናይትዱ አማካይ ኦሊ አርብ ስታር ጋር ንግግር ማድረጋቸውን እየተነገረ የሚገኘው ይህ የአንድ ዓመት የመሀል ሜዳ ተጫዋች እንግዲህ ብራይተን ጋር ንግግር እያደረገ ይገኛል። ቲምቶክ እንደዘገበው ከሆነ ያው የሊጋመንት ኢንጆሪ ማለትም ቁርጭ የጅማት መበጠስ ጉዳት እንዳጋጠሙ ይታወቃልና ከዚህም ጉዳቱ እያገገመ ባለበት ሁኔታ ነው እንግዲህ ከብራይተን ጋር ንግግር እያደረገ የሚገኘው። ታዲያ ብራይተንም የዚህን የሃያ አንድ ዓመት ተጫዋችን ፊርማ አጥብቆ የሚፈልግ ክለብ እንደሆነ ነው ቲምቶክ ይዞት የወጣው መረጃ የሚያመለክተው። ሌላው እንግዲህ ዘሰን ይዞት የወጣው መረጃ አለ። የቀድሞ የአርሰናልና እንግሊዛዊ የመሀል ሜዳ ተጫዋች ጃክ ዊልሸር እንግዲህ በሰላሳ ሶስት አመቱ የሊጓን ክለቡን ፕሌይሞዝን ለማሰልጠን መስማማቱ ነው እየተነገረ የሚገኘው። ዘሰን ይዞት እንደወጣው መረጃ ከሆነ የየቀድሞ የአርሰናልና የእንግሊዝ ብሔራዊ ቡድን አማካይ ጃክ ዊልሸር በሰላሳ ሶስት አመቱ አሰልጣኝ ለመሆን ተቃርቧል ሲል ነው የተነገረ የሚገኘው።